ሰላም እንዴት አላችሁ? የተከበራችሁ አድማጮቻችን እንደሰነበታችሁ። አራት ሶስት ሶስት ከማርክ ዮኒ ሜዲሻ ጋር ከዚህ ሰዓት ጀምሮ ከእናንተ ጋር ቆይታ የሚያደርግ ይሆናል። ሌያንድሮ ትሮሳር ትኩረት ከምናደርግባቸው ጉዳዮች መካከል አንደኛው ነው። በ2022/23 የውድድር ዘመን አጋማሽ የመጣ ተጫዋች ነው። የተጫዋች በእርግጥ አርሰናል ማይካሎ ሞድሪክን ለማስፈረም ከጫፍ ደርሶ ተጫዋቹ ለአርሰናል ይፈርማል ተብሎ ሲጠበቅ፣ ነገር ግን ቼልሲ በ88 ሚሊየን ፓውንድ ይህንን ዩክሬን ተጫዋች ማስፈረሙ ተከትሎ ነው ከብራይተን ንዶ ቫልቤን አርሰናል ይህንን ተጫዋች በ27 ሚሊየን ፓውንድ ያስፈረመው። ከመጣ በኋላም እጅግ በጣም ከፍ ያለ ልዩነት በመፍጠር ላይ ይገኛል። በእርግጥ ወጥ የሆነ አቋም ለማሳየት ሲቸገር እንደነበር የሚታወቅ ነው ይሄ ቤልጅማዊ ተጫዋች። ያም ቢሆን ግን ከተጠባባቂው ወንበር ተነስቶም ሲሰለፍ፣ አሁን አሁን ደግሞ በቋሚነትም ሲጀምር፣ ጎሎችን እያስቆጠረ ነው የሚገኘው ምንም እንኳን አርሰናል በስታዲየም ኦፍ ላይት እየተመራ ሁለት ለሁለት መሆናቸው ውጤት መጨረሻ ላይ ቢለያይም ምናልባት ውጤቱን አስጠብቆ ቢወጣ ኖሮ ትሮሳር 74ኛው ደቂቃ ላይ ያስቆጠራት እጅግ በጣም አስደናቂ ጎል አርሰናልን ከዚህም በላይ ነጥቡን ከፍ አድርጎ ወደ 28 ነጥብ በ28 ነጥብ ሊጉን እንዲመራ ያስችለው ነበር። ግን ደግሞ ይህ ተጫዋች እየፈጠረ ያለው ልዩነት እጅግ በጣም ከፍ ያለ ነው። ከታዋቂ ወንበር ላይ ተነስቶም ሲጫወት፣ በቋሚነትም ሲሰለፍ ሜሊሻ በዚህ ተጫዋች ዙሪያ ነው ዛሬ ቆይታ የምናደርገው። ሜትር ከ73 ይረዝማል። ከግራ መስመር ተነስቶ ሲጫወት የበለጠ አደገኛ ተጫዋች መሆኑን በተደጋጋሚ አሳይቷል። አስተኛ ዘጠኝ ቁጥር ሚናም ይዞ የሚጫወት ተጫዋች ነው። በዚህ ተጫዋች ዙሪያ አንዳንድ ነገሮችን ማንሳት ይኖርብናል። የአርሰናል ደጋፊዎችም ይህንን ተጫዋች በምን አይነት የስስት አይን እንደሚያዩት እናውቃለን። ያ በጣም ጥሩ አጀማመር ነው የጀምረው በዚህ የውድድር ዘመን ከሌሎችም ዓመታት ይልቅ በደንብ የበሰለውን ሊሃንድሮ ትሮሳርድ እየተመለከትን ነው። ማርክ 30 ዓመት ሞልቶታል። ይህ 30 ዓመት ደግሞ የበለጠ ወደ ፒኩ ላይ የሚደርስበት እድሜን የበለጠ ብስለቱን እየተመለከትንበት ያለንበት የውድድር ዘመን ይመስላል። በጎል ላይ ቀጥተኛ ተሳትፎ በጣም ጥሩ የሚባል ነው። በዘጠኝ ጨዋታዎች ሁለት ጎሎችን አስቆጥሮ ሁለት ለጎል አመቻችቶ ማቀበል ችሏል። አርሰናል ካስቆጠራቸው ጎሎች በአራቱ በፕሪሚየር ሊግ ቀጥተኛ ተሳትፎ ያደረገበት የውድድር ዘመን የጀመረው። በሻምፒየንስ ሊግም ተመሳሳይ ነው። በሶስት ጎሎች ላይ ተሳትፎ አድርጓል። አንድ ጎል አስቆጥረው ሁለት አመቻችቶ ማቀበል ችሏል እና በአጠቃላይ በውድድር ዘመኑ በሰባት ጎሎች ላይ ቀጥተኛ ተሳትፎ ማድረግ የቻለ ከሌሎች አመታት ይልቅ በጣም ጥሩ ሲዝን የጀመረ ይመስላል። ማርክ አሰልጣኝ ማይክል አርቴታ የዘንድሮ የመጀመሪያ ምርጫው ሊያንድሮ ትሮሳርድ እንደሆነ እየተመለከትን ያለን ይመስላል። ከሌሎች ከዚህ ከግራ መስመር እየተነሱ ከሚያጠቁ ተጫዋቾች አንጻር ስትመለከተው ብዙ የጨዋታ ጊዜ ያገኘው ሊያንድሮ ትሮሳርድ ነው። ይሄ ደግሞ አሰልጣኙ ምን ያክል በዚህ ተጫዋች ላይ ያለውን እምነት የሚያሳይ ይመስላል። እምነቱንም እየከፈለው ነው የሚል እምነት አለ። እንግዲህ በአርሰናል ባደረገው የመጨረሻ እንግሊዝ ፕሪሚየር ሊግ ጨዋታ ሰንደር ሰንደርላንድ ላይ ያስቆጠረው ጎል የበለጠ ከዚህ ከግራ መስመር እየሰበረ ሲገባ ፋርፖስቱ ላይ እይታው፣ የቴክኒክ ልቀቱ ምን አይነት ድንቅ እንደሆነ የተመለከትንበትን ጎል ያስቆጠረው። የተለያየ አይነት ጎሎችን ማስቆጠር ይችላል። ከሳጥን ውጪ ጎን አስቆጠር ይችላል። ሳጥን ውስጥ የሚገኝበት የቦታ አረዳዱ በጣም ድንቅ ነው። አግሬሲቭ ነው። ለመከላከል ተስማሚ ነው። ብዙ ከኳስ ጋም ያለ ኳስም ለአርሰናል ጥንካሬ የሚያደርገው አስተዋጽዖ እጅግ በጣም የተለየ ነው። ዘንድሮ ሊለቅ ይችላል የሚሉ ነገሮችም ነበሩ። ከዚህ ኮንትራት አላራዘምም በዛ በኮንትራቱ ላይ ደሞዝ ጭማሪ በነበረው ኮንትራት ላይ ያ ከዛ ጋር ተያይዞ ሊሆን ይችላል። ያ የደመወዝ ጭማሪ ነው የተደረገው፣ በዛም ደስተኛ እንደሆነ ይነገራል እና ያ ለተነሳሽነቱ አንዱ ምክንያት ከዛ ጋር የተያዘን የሚል አንዳንድ ነገሮችን ትመለከታለህ። እኔ በተለይ በተለይ ቡካዮ ሳካ ላይ ብቻ ትኩረት የሚደረገው ዘጠኝ ቁጥር ላይም እንዳልኩ አስተዋጽኦ ያደርጋል። ዘጠኝ ቁጥር ሆኖ መጫወት ይችላል፣ ግን የበለጠ ለቡካዮ ሳካ ብቻ ትኩረት እንዳይደረግበት ዘንድሮ ሊያንድሮ ትሮሳርድ ጥሩ መሆኑ የአርሰናል ማጥቃት ተገማች እንዳይሆን ወይም ደግሞ ሁልጊዜ ከቀኝ መስመር ብቻ የሚነሳ ማጥቃት አርሰናል እንዳይተገበር ያደረገ ይመስለኛል። አሁን ባላቸው ወቅታዊ ፐርፎርማንስ ከጉዳት ከመጣ በኋላ ቡካዮ ሳካ ከቡካዮ ሳካ የሚልቅ የበለጠ የአርሰናል ጠንካሪ ማጥቃት መንገድ ሊያንድሮ ትሮሳርድ የሚገኝበት የግራው መስመር ይመስላል። ካላፊዮሪ ጥሩ እየተንቀሳቀሰ ከመሆኑ ጋር በተያያዘ ከጀርባ የሚነሳው ተጫዋች። ስለዚህ ሊያንድሮ ትሮሳርድ አርሰናል በዚህ ቦታ ላይ እንዲቀመጥ፣ በዚህ የነጥብ ልዩነት ሊጉን እንዲመራ ቁልፍ ሚና ካላቸው ተጫዋች መካከል አንዱ ነው የሚል እይታ ነው ያለ። ማሪ ጃንዋሪ 2023 ነው የመጣው ከብራይተን ንዶ ቫልቤን በ27 ሚሊዮን ፓውንድ። ከዛ በኋላ 137 ጨዋታዎችን አከናውነዋል። በተመሳሳይ ጊዜ በተከናወኑ ጨዋታዎች 131 ጨዋታ ያደረገው ገብርኤል ማጋሊሽ ብቻ ነው። በዚህ ደረጃ ሊጠቀስ የሚችለው ቀዳሚውን ቦታ የሚወስደው ያለ ጥርጥር ይሄ ተጫዋች ነው። ከዛ ውጭ 31 ጎሎችን አስቆጥሯል። 24 ለጎል የተመቻቹ ኳሶችን አቀብሏል። በ55 ጨዋታዎች ላይ ተሳትፎ አድርጓል። በዚህ ረገድ የሚበለጠው በሳካ ብቻ መሆኑ ትኩረትን ይስባል። ሳካ በ75 ጎሎች ላይ ተሳታፊ ሆኗል። ከዛ ውጭ ማርቲን ኦዴጋርድ በሀምሳ ጎሎች ላይ ተሳታፊ ሆኗል። ሳካ በእርግጥ ባለፈው ጎል አስቆጥሯል ሰንደርላንድ ላይ፣ ስለዚህ የጎሉ መጠን ወደ ሰባ ስድስት ከፍ ብሏል። እንግዲህ እድሜው ሰላሳ ደርሷል። አርሰናል በሚከተለው ህግ የአንዳንድ አመት ኮንትራት ነው ከዚህ በኋላ ሊቀርብለት የሚችለው። ኮንትራቱ በቀጣዩ አመት መጨረሻ ላይ ነው የሚያልቀው ሰኔ ወር ላይ፣ ኦልሞስት አንድ አመት ከስድስት ወር ከሰባት ወር አካባቢ ነው የሚቀረው በዚሁ የሚቀጥል ከሆነ አዲስ ኮንትራት ይቀርብለታል ተብሎ ይጠበቃል። በተመሳሳይ ወቅት ወደ አርሰናል ከመጣ በኋላ በእርሱ ደረጃ በበርካታ የሊግ ጎሎች ላይ ተሳታፊ የሆነ ተጫዋች የለም። በ ስልሳ ሁለት በመቶ ጎሎች ላይ ተሳታፊ ሆኗል። ሀያ ና ከዛ በላይ የሊግ ጨዋታዎች በአከናወኑ ተጫዋቾች መካከል በተሰራ ንጻሬ ማለት ነው እና ከጃንዋሪ 2023 ጀምሮ አሁን እንግዲህ ጃንዋሪ 26 ሶስት አመት እየሞላውን ያለውና በነኝህ ሶስት አመታት ጊዜ ውስጥ እጅግ በጣም የተሳካ ጊዜያትን እያሳለፈ ነው የሚገኘው። ከዛ ውጪ ከታዋቂ ወንበር ላይ በመነሳት አስራ አምስት ጎሎችን አስቆጥሯል። በ አስራ አምስት ጎሎች ላይ ተሳታፊ ሆኗል። አስራ አንድ ጎሎችን አስቆጥሮ አራት ለጎል የተመቻቸ ኳሶችንም ማቀበል ችሏል። ስለዚህ ጥሩ ሱፐር ሰብ እንደሆነ በትክክል ማሳያ ነው። ባለፉት ሁለት አመታት የበለጠ ከታዋቂ ወንበር ላይ ተነስቶ ሲጫወት የነበረ ተጫዋች ነው። ይሄ ተጫዋች የበለጠ ደግሞ የቅርብ ጊዜው ጨዋታ ቡድኑ አትሌቲክ ቢልባውን ሁለት ለባዶ ባሸነፈበት ጨዋታ ስልሳ አምስተኛው ደቂቃ ላይ ተቀይሮ ገብቶ፣ በእርግጥ ቀዳሚው ጎል ያስቆጠረው ገብርኤል ማርቲኔሊ ነው። በኋላ ላይ እርሱም ጎል አስቆጥሯል። እጅግ በጣም ጥሩ ጊዜያትን እያሳለፈ የሚገኝ ተጫዋች ነው። አሁን ካለውና ከሚታየው አንጻር ያለ ጥርጥር የሚካኤል አርቴታ ቀዳሚ ተመራጭ ነው ይሄ ተጫዋች፣ ያ ማርክ ምኔ የሌያንድሮ ትሮሳርድ። አስገራሚው ነገር የሚጫወትበት ቦታ በርካታ ቦታዎች ላይ መጫወት የሚያስችል ኳሊቲ ያለ ተጫዋች መሆኑ ነው። የበለጠ የሚስማማው ሌፍት ዊንገር ወይም ከግራ ተነስቶ ማጥቃት ላይ የበለጠ የሚስማማው ቢሆንም ግን ከሌፍት ዊንገር ባሻገር ሴንተር ፎርዋርድ ሆኖ መጫወት ይችላል። አስተኛ አስተኝ ቁጥር አታኪንግ ሚድፊልድ ሆኖ መጫወት ይችላል። የአጥቂ አማካይ ሆኖ ሰከንድ ስትራይከር ወይም ደግሞ አስር ቁጥር ከአጥቂ ጀርባ ሆኖ መጫወት የሚያስችል ጥሩ ኳሊቲ ያለው ሌፍት ሚድፊልድ ወይም ደግሞ የግራ አማካይ ሆኖ መጫወት የሚያስችል ኳሊቲ ያለው፣ ራይት ዊንገርም ሆኖ በሁለቱም መስመሮች ከግራም ከቀኝም የተነሳ አጥቂ ቦታ ላይ መጫወት የሚያስችል ኳሊቲ ያለው። ቁጥሮቹም በጣም ጥሩ ናቸው። የበለጠ ብዙ የጫወታ ጊዜውን ያደረገው ከግራ እየተነሳ ወይም ግን ሌፍት ዊንገር ሆኖ ቢሆንም የተጫወተው ግን በሌሎች ቦታዎችም ላይ ቁጥሮቹን ስትመለከት መለከት ያን ያክል ደካማ እንዳለ ወይም ደግሞ ጥሩ አማራጭ መሆን የሚችል ቨርሳቲሊቲ በጣም የተለየ። አንዳንድ ተጫዋቾች በሁለት ፖዚሽን ላይ መጫወት የሚያስችል ኳሊቲ ሊኖራቸው ይችላል። ይህ ተጫዋች ግን የምትመለከተው ስድስት ያክል ቦታዎች ላይ መጫወት የሚያስችል ኳሊቲ እንዳለው እየተመለከትኩኝ ና ይህ ትንሽ አስገርሙኛል። ሌፍት ዊንገር ሆኖ ማርክ 217 ጨዋታዎችን አድርገዋል። ሊያንድሮ ትሮሳርድ 66 ጎሎች አስቆጥሮ 39 ለጎል የሚሆን ኳሳን ብቻ ሽፋ ቀብለዋል። ይሄ የበለጠ የሚስማማ ፖዚሽን እንደሆነ ቁጥሮቹም ጥሩ ማሳያ ናቸው። ከዛ ባሻገር የሴንተር ፎርዋርድ ሆነ የተጫወተበትን ወይም ይሄ የፊት አጥቂ ወይም ዘጠኝ ቁጥር ሆኖ የተጫወተበትን የጨዋታ ቁጥር ስትመለከት 49 ጨዋታን አድርገዋል በዚህ ረገድ ካደረጋቸው 49 ጨዋታዎች 12 ጎል አስቆጥሮ 14 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። አታኪንግ ሚድፊልድ ሆነ በተጫወተባቸው 41 ጨዋታዎች 7 ኳሶችን ሰባት ጎል አስቆጥሮ አራት ኳሶች ለጓደኞቹ አመቻችቶ ማቀበል ችሏል። ሴከንድ ስትራይከር ሆኖ ከአጥቂ ጀርባ ሆኖ በተጫወተባቸው 23 ጨዋታዎች በ9 ጎሎች ላይ ቀጥተኛ ተሳትፎ ማድረግ ችሏል አራት ጎል አስቆጥሮ አምስት። ለጓደኞቹ አመቻችቶ ማቀበል የቻለበት አቋም ነው የምትመለከተውና ሌፍት ሚድፊልድ ሆኖ ከዚህ ደግሞ ትንሽ ወደ ኋላ አፈግፍጎ የበለጠ የሚስማማውና በ217 ጨዋታ 66 ጎል ያስቆጠረበት ሌፍት ዊንገር የፊተኛው ላይ ወደፊት ጠጋ ብሎ የተጫወተበት ኃላፊነቱ ነው። ወደ ኋላ ደግሞ ትንሽ አፈግፍጎ በግራ አማካይ ሚና በተጫወተባቸው 18 ጨዋታዎች ማርከ 50 በመቶ የሚሆን ጎል አስቆጥረዋል ዘጠኝ ጎል አስቆጥሮ ሶስት ለጎል የሚሆን ኳስ አመቻቸው። በ18 ምን ጨዋታ 12 ጎሎች ለቀጥተኛ ተሳትፎ አድርጓል። ይሄ ተጫዋች ስለዚህ ይሄ ሌፍት ሚድፊልድ ሚናም ሊስማማው እንደሚችል ጥሩ ጠቋሚ ይመስለኛልና የዝቅተኛው ነው የምታገኘው ራይት ዊንገር ሆኖ የተጫወተበት ይሄ ብዙ ቀጥተኛ የሚሆንበት አይነት ኃላፊነት ላይ ብዙ የሚስማማው አይነት ተጫዋች እንዳልሆነ በተጫወተባቸው ብራይተን ጌንክ ላሚድ ዩናይትድ እንደዚህ አይነት ቡድኖች ላይ በጨዋታዎችን አከናውኗል። በተጫወተባቸው ክለቦች ጥቂት የጨዋታ እድል ነው ያገኘው። በራይት ዊንገር ኃላፊነት አስራ አንድ ጨዋታዎች ላይ ተሰልፈው ሁለት ጎል አስቆጥረው አንድ ለጎል የሚሆን ኳስ አመቻችቶ ማቀበል ችሏል። ና ይሄ በጣም ጥሩ የሚባል ቁጥር ይመስለኛል። ማለት መቶ ጨዋታዎች አልፈውታል። ሀያ ሶስት ጎሎች አስቆጥሯል። ከዛ ውጭ ሶስት ለጎል የተመቻቸ ኳስ እንደዚሁ መስጠት የቻለ ተጫዋች ነው። ብዙውን ጊዜ ከጉዳት ነጻ መሆኑ ለአርሰናል ሌላው ተጠቃሚ እንዲሆን የሚያደርገው እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። እድሜው ሰላሳ ደርሷል። ከአንድ ወር ባልሞላ ጊዜ ውስጥ ሰላሳ አንደኛ ዓመት የልደት ባህሉን የሚያከብር ይሆናል። በእርግጥ ወርቃማ ዘመኑ እያለፈ አሁን ደግሞ ወደ ጫማ መስቀያው ጊዜ ላይ ቢቃረብም አሁን ባለው ኮንዲሽን ለቀጣዮቹ ሁለት ሶስት አመታት ከፍ ባለ ደረጃ መጫወት የሚያስችል አቅም አለው። በቴክኒኩ በኩል እጅግ በጣም ይላቀ ተጫዋች ነው የአማካይ ባህሪ ያለው የመስመር ተጫዋች ነው። በፍጥነቱ አይደለም የምናውቀው፣ በቴክኒኩ በኩል እጅግ በጣም የላቀ ነው። የበለጠ ቀጥተኛ የማጥቃት እንቅስቃሴ ከማከናወን ይልቅ ኳስ ሲይዝ አንድ የቀኝ እግር ተጫዋች ከግራ መስመር ተነስቶ ሲጫወት የሚያደርገው ነው አይነት ኳሊቲ እንመለከትበታለን በተለይ ከሪካርዶ ካላፊዮሪ ጋር ሲጫወት። ሪካርዶ ካላፊዮሪ መስመሩን ይዞ ስለሚጫወት የበለጠ ወደ ዘጠኝ ቁጥሩ እየቀረበ የሚጫወት ተጫዋች ነው። ጎሎችን የሚያስቆጥራል። ለጎል የተመቻቸው ኳስ ያቀብላል። ተገማች አይደለም። ኳስ ድሪብል እያደረገ ወደ ቀኝ ሰብሮ ሊገባ ይችላል። ወደ ግራ ኳሱን ድሪብል አድርጎ ደግሞ ማቀበል ወይም ደግሞ ሴንተር ማድረግ የሚያስችል ተለዋዋጭነት ያለውም ተጫዋች እንደሆነ በሚገባ ማስተዋል ይቻላል። እንግዲህ በአርሰናል እየፈጠረ ያለው ልዩነት ጥያቄ ቢነሳበት ጉዳይ አይደለም። አርሰናል እዛ ቦታ ላይ ሁለት አማራጮች አሉት። ገብርኤል ማርቲኔሌና ተጫዋች ገብርኤል ማርቲኔሌ የበለጠ ቀጥተኛ ነው። በዚህ የውድድር ዘመን በቅርብ ጨዋታዎች ላይ ነው የበለጠ የአርሰናል የማጥቃት እንቅስቃሴ ከቀይ መስመር አቅጣጫ ሲነሳ የፍጹም ቅጣት ምት ክልል ውስጥ ሲሮጥ ምንመለከተው ወይም እዛ ውስጥ የምናገኘው። ከዛ በተረፈ በአብዛኛው ከግራ መስመር ተነስቶ የበለጠ ሴንተር የሚያደረግ ተጫዋች ነው። በቴክኒኩ በኩል ደግሞ ይሄ ተጫዋች የተሻለ ያለ ጥርጥር ሊያንድሮ ትሮሳር አርሰናል እንግዲህ ይህንን ተጫዋች በአግባቡ እየተጠቀምበት ነው የሚገኘው። ተለዋዋጭ ሚናው እጅግ በጣም ወሳኝ ነው ለየትኛውም የጨዋታ አማራጭ በሶስቱም የማጥቃት ቦታዎች ላይ ከግራም ከቀኝም፣ በመሀል በሚደረጉ የማጥቃት እንቅስቃሴዎች ላይ እጅግ በጣም ኳሊቲ እንዳለው ደጋግሞ ያሳየ ተጫዋች ነው። በዛ ምክንያት እንግዲህ ገብርኤል ማርቲኔሊ ሊያንድሮ ትሮሳርድ የቡድኑ ቁልፍ ተጫዋች እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። አንድ ሰሞን እንግዲህ በቀይ መሰለፍ እድል ባለማግኘቱ ምክንያት ቅሬታ ሲያቀርብ እንደሆነ ሚካኤል አርቴታ በቅርብ ሰጡ አስተያየት መናገሩ ይታወሳል። ወጥ የሆነ አቋም ማሳየቱ ደግሞ የበለጠ ተመራጭ እንዲሆን ያደርገዋል። ምናልባት ማጠቃለያ ሀሳቦችና አንሳና እንቋጭ ያ የዘንድሮ የበለጠ ካለፉት አመታት የተሻለ አጀማመር የጀመረ ከሌሎቹም ይልቅ በላይ ከፍ ያለ ይመስላል ማርክ እንግዲህ የ2024 25 በ38 ጨዋታዎች ስምንት ጎሎችን አስቆጠሩ ሰባት ለጎሎ የሚሆኑ በ15 ጎሎች ላይ ነው የተሳተፈው። በ38 ጨዋታ ጨዋታ በጀመረበትና ተቀይሮ በገባባቸው ደቂቃዎች አጠቃላይ በ15 ጎሎች ላይ ተሳትፏል። አሁን ከወዲሁ ቅድም እንዳነሳ ነው በዚህ ውድድር ዘመን ከዚህም ከፍ ያለ የጎል ተሳትፎ ሊኖረው እንደሚችል ያሳየ ይመስለኛል። ና የበለጠ የተሻለውን የውድድር ዘመን ወይም ደግሞ ጠንካራውንና የበሰለውን የአንድሮ ትሮሳርድ እየተመለከትን ይመስላል። እናንተም ሀሳብ አስተያየታችሁን በዚህ ረገድ ልታደርሱን ትችላላችሁ። የበለጠ ሰብስክራይብ አድርጉ፣ ቤተሰባዊ ትስስራችንን እናጠናክር። ስላዳመጣችሁን ከልብ ከልብ እናመሰግናለን።